ይከብደዋል ምክንያቱም ስራ ስለሆነ፣ አንድ እሁድ ሲመጣ ደግሞ እኔ ደግሞ እሁድን እጫ ነው እና ወደ አንዳንድ ቦታ ፕሮግራም ላይ ይዤ እሄዳለሁ። ዝግርም ይሁን ደብራትም ይሁን እና ዛሬ እስኪ ምን ይላል የሚለውን እስኪ ንስማሹ እሺ፣ ቴሌቪዥኑን ዝጋ። ምን ይላል እስኪ፣ ምግብስ ምን ይጠብቃል? እንሂድ እንሂድ፣ ምን እያረክ ነው? ዛሬ ምንድን ነው ምግብ ተሰርታ በትሪ ቆሏለን። ዛሬ በልተ የማታቀው ምግብ ልማበላል። አንዱ እንዲሁም ሲንቀጫቀጫ አይቶብኛል። ለምኑ ብላችሁ እናንተ ይውላችሁ እናንተ ሰርፕራይዝ አርጊው ምናምን እሱ ለምንም አይሆንም ለምንም ማለት ነው። ይው ዛሬ ደግሞ እንዴ ቁጭ እንዳለ ዳቦ ዛሬ አባቴ ማናቸው ዛሬ? ዛሬ ወንድ ነበር ረሳው። እንዴ ዛሬ ወንድ ረሳው። መጥምቀ መለኮት ቅዱስ ዮሐንስ እኮ ነው። ደሞዝ ነው። ዛሬ ሰላሳ እንግዲህ። በደሞዝ ቀን እግሩ እሺ፣ እንናንስ በደሞዝ ቀን እግርና አጣጥፎ እንግዲህ፣ ምን እንደሆነ ምንድነው? ገምታል። አንዱን አላመጣም። ሳገምት ምንድነው? ፒዛ ነው፣ የኛው ፒዛ። ዛሬ ሞልቀቅል አድርግ ብዬ ነው። እንግዲህ የተቀበለን መንከባከብ ራሱ ትልቅ በረከት ነውና፣ ቀጣውስ እንዴት ለምጦ ቀጣውን ካሜራ ይዤ እንዲህ በጋም ላግኝ። ይኸውት እንግዲህ ያያችሁት እየበላው ልጠብቅሻ። ነጠላውን ለምን አወለከው? ሞቀ? እሺ፣ አሁን እንዴት ነው የማመጣው? ያንኛውን ምግብ ያንኛውን ምግብ ምን ይሆናል ብለህ ትገምታለህ?

የሙስሊም ጦም እንግዲህ የሮመዳን በዝብላ ዛለ ምሽ መሬት አድርገው እንዳይደፋብህ በሶፍት ጥረክ። እንግዲህ እኔ ያልተቀበልኩት ለዚህ ነው ብዬ ነው። እንግዲህ ምንድን ነው አፍቴር ነው ዛሬ ማለት ነው። ምን ነው አፍቴር ማለት ነው። እንደዛ ነው። እሺ ጸሎት ይጀመር። አንተ ራሱ አምሮብሃል። ነጭ ስለለበስኩ ነው። እንግዲህ ዛሬን ያልገባም እስካሁን ያው ዝክርን እሱ ሲቀርጽ አልነበር ያለው። እኔ ደግሞ ብድር ልቅረጻ። ጸሎት ላይ ነን። እንዳይረሳም ታቁምላችሁ ጸሎት እያረጉ ነው እና እንግዲህ

ከምር ከምር እስኪ አስተያየት ይጠፍታል። ያበደ ብንድምነ አሁን እኔ እንዴት ለግባ ጮክ እያልክ ካውራቸው ቤዛውንም ቅመስና አስተያየት ስጣቸው። አመሰግናለሁ። የእምነቱን ነው ሳጫር ስለቀመጥ ይሄ ነገር አላማረኝ። ማየ ያዘውበጣም ዋናው መጣፈቱ ነው የጾም ምግብ መሆኑና መጻፈቱ። እንግዲህ እኔ እንደማላረገው የለም። ብዙ ሰውም ምነው ደስተኛ አትመስሊም ስጦታው ላይ ምናምን እያሉ ነበረ የሰጠ ቀሚሱ ላይ እና እኔ የምላችሁ ነገር በምድር ላይ ብጭልጭሎች ወይም ማንኛውም ነገሮች ሲሰጡ የምር ነው ሳትጠብቁ ደስ ያስብላል። እንደዚህ ፈንጠዝያ ባይሆንም ለእኔ ግን ትልቁ ስጦታዬ ከእግዚአብሔር የተሰጠኝ ራሱን፣ ጊዜውን፣ ማንነቱን፣ ዘመኑን በሙሉ አፍቅሮ የተሰጠኝ እሱ ስለሆነ በሌሎች ብዙ አልደነቅም። እንግዲህ ስጦታዬ ባሌ ነው ምን አያስፈልገኝም ሳይሆን ቢሰጠኝም ብዙ አይደንቀኝም። እንዳንተ አይደለሁም አንተ ምንም ቢሰጠ ምንም ብዙ እንትን አትልም። እኔ አመሰግናለሁ፣ ግን ያው ብዙ ጊዜ ፍቅር አገላለጽ በጓዳ ነው እያልኩኝ እንግዲህ ተመልሰናል ሳይጨርስብኝ እኔም ወደ ምግብ ለግባብዬ ነው ወደ ያበደራት ነው እንግዲህ ባረጉሽ ነው ያላችሁ። የኛም ጾም የነሱም ጾም ስለገጠምባችሁ ትንሽ ለጸሎትም ለስግደትም እንዲሁም ድካም ይኖረዋል። ግን እግዚአብሔር ያበርታችሁ። ፈጣሪ አምላክ መድኃኒዓለም ኃይል ጉልበት ይሁናችሁ። በጣም ከባድ ነው። እኔ ዛሬ አመት ምን ብዬ ነበር እግዚአብሔር ፈቅዶ የዛሬ ዓመትማ ዘንድ እንዳያደርገኝ ነበር ምንጊዜ ማለት ነው። በጣም ግን በጣም ከባድ ነው። በነገራችን ላይ በተለይ ቤት በጣም ከባድ ቤት ወይም እንደዚህ ምግብ የምሰሩ ሰዎች ሙቀቱ ሙቀት ነው። በአሁኑ ሰዓት በጣም ነው የሚሞቀው። እናም ደግሞ ከስራው አንፃር ደግሞ ስታሁትም በጣም ስለሚከብድ ግን እግዚአብሔር ይመስገን ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ነውና እናንተም ጸልዩ። እግዚአብሔር አምላክ ታሪክን የሚቀይር አምላክ ነው። ታሪክን ቀይረው እንደገናም ደግሞ እና ፈጣሪ አምላክ ያበርታችሁ። እንብላ፣ ገና አላለቀም። ያው እንግዲህ ለእናንተ የሚጠባበስ ነገር የውስጥ ሁሉ እንትን ብሎ ይለያል። አትክልት ነው ውስጥ ላይ የሞላው እና ያው ለጥኔ ዘይት ምናምን ስለሚበዛ ሰውየውም የው እንደምታዩት ነው፣ እንዳይወፍር ተጠንክቄ ነው። ግን ምንም ዋጋ የለም፣ ይጨምራል። ያው ከስራውና ከምግቡ አንፃር ነው። ፈጣሪ ይመስገን፣ ሁሉ በጤና መሆኑ ዋናው ነገር ጤና ነውእና ለጸሎት ደከምኩኝ፣ የትንሽ ዝይ ያለሁኝ በጸሎት አስቡኝ የምትሉት እግዚአብሔር አምላክ ያስባችሁ። የቅዱሳን የጻድቃን የመላእክትን ተራዳይነት አይለያችሁ። የእነሱ አማላጅነትም ከሁላችሁ ጋ ይሁን። በገዳም ያሉት አባቶቻችን ድንጋይ ተንጠርሰው ጤዛ ልሰው ስለኛ ስለ አጣኖቹ ስለ ኢትዮጵያ የሚጸልዩ አባቶች በረከት ይደረባቸው፣ ኃይልም ጉልባት ይሆናቸው። እሱ ያበርታችሁ መድኃኔ ዓለም እናንተም ሰላም ለሀገራችሁ አፈር በቅታችሁ መድኃኔ ዓለምን በቤቱ እንድታመሰግኑት እግዚአብሔር ይርዳችሁ ብለው ባል ደሞ ሰጥቷችሁ እንዲቁጭ ብሎ የሚበላ ሙያችሁን አድምጡ እንግዲህ የሚበላ ነው የሚሰራ አይደለም። የተባለው ስራ መብላትም ስራ ነው። ታዲያ እሱ ቁጭ ብሎ ሙያችሁን እያደነቀ የሚበላ ባል ይስጣችሁ። አሜን አሜን በል። ከፈለጋችሁ ቁሽና መደብ ብትመጣ ዝም ብሎ በማይረባ ነገር ብዙ ልፋት አለ። እንደኔ ትንሽ የሚለፋ ያስፈልጋቸዋል። እኔም እንግዲህ ያው እንደኔ አይነቱን ይስጣችኋል። ለከኔ የተሻለ ያርግላችሁ። ታረቂያቸዋለ አሜን። የተሻለ ይስጣቸው። እንግዲህ በቤት የሚጸና ስትመጡ እኮ የምትሉበት የምትተማመኑበት ባል ይስጣችሁ። አሜን አሜን በሉ። እስኪ የስደት ቅመሞች እግዚአብሔር አምላክ አይዟችሁ። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ነው እና አፍቅራችሁ የተጎዳችሁ አይዟችሁ። እንኳንም ሄደ ለእናንተ የተሻለ ነገር አለ። አለለን የተሻለ ነገር በሉ። እግዚአብሔር ለእኔ የሚሰጠኝ አለው እግዚአብሔር ቀን አለው ብላችሁ ተስፋ አድርጉ እንጂ ተስፋ አትቁረጡ። እንደገናም ደግሞ ወደፊት እግዚአብሔር ቢፈቅድ ይሄንን ይሄንን እያላችሁ ለምትመኙ በሙሉ ከኃጢአት በቀር መሻታችሁን ይፈጽምላችሁ። ደግሞ መድኃኒዓለም ያደርገዋል። ያንን ትግስታችሁን ብቻ ይዛችሁ በጽናት ጠብቁ፣ ይሰጣችኋል። የፈለጋችሁትን የለመናችሁትን እንድትሆኑ የምትመኙትን በሙሉ በጽናት በትግስት ከፈለጋችሁ ወይም ከጠበቃችሁ ያ ነገር እንደሚደረግላችሁ እመኑ። እሱም ይኸው ምስክር ነው ምስክር ነው። እንግዲህ ተስፋ ላልቆረጠ ለጸና ራሱንና እግዚአብሔር ላደመጠ አንድ ቀን ነገሮች በሙሉ ይሆናሉ እና እግዚአብሔር አምላክ ከእናንተ ጋር ይሁን። ዛሬ እንግዲህ እንደዚህ ዜና አድርገናቸዋል። የሚለቀቀው ቪዲዮ እንዴት መቼ እንደሆነ አናቅም። ዛሬ ዛሬ ቪዲዮ አለኝ፣ ነገ ወይ ተነገ ወዲያ የለቀ ዝክርም አለኝ ቪዲዮም የተለቀቃለን። ዛሬ ይህ ስጦታው የከረመ ነው። ደግሞ እኮ እሱ እና እሱን ስለተለቀቀ ነው። እንግዲህ ያው ተጠገብክ አብላ ናይ የበላው ነው የሚጠገብም አይነት አይደለም። የሚጣፍጥ ነው በእውነት አይ ደስ የሚደራ እንጀራም ቀየር ሲል ጥሩ ነው። አንዳንዴ እንግዲህ የአረብ ሀገር ሴት ያው ብዙ ጊዜ የምትሰራው ማጀራት ነገር ነው። እሱን ደግሞ ያው ብዙ የባትክልት ነው ድንች፣ ምናምን ካሮት አለበት እና ሶስ ያለበት እንብላ እግዚአብሔር ከእናንተ በርቱ፣ ጠንክሩ። በተለይ በጾም ዙሪያ የጠየቃችሁ ሞቶች በቀን አንዴ እየበላው በጣም ደከም ለምትሉ እንደዛ አታደርጉ። በቀን ሁለቴ ብሉ፣ ቁርስና ማታ ላይ ምክንያቱም ምክንያቱም ይህ ልምዱ ብርታቱ ሳይኖራችሁ እንደዛ ተጾሙና በኋላ ለሰግደቱ ለጸሎቱ እንዳትዝሉ፣ እንዳትደክሙ፣ እንዳትሰንፉ ስጋ፣ ስጋ ለበሰ እስከሆን ብዙ ስራ ትሰራላችሁ። በተለይ አረብ ሀገር ያላችሁ የኔ ጀግኖች፣ የሰው ደስታ የሚያስደስታችሁ፣ የሰው ማግኘት፣ የሰው መለወጥ፣ የሰው ማደግ የሚያስደስታችሁ፣ ሰውን ለመቀየር የምትጥሩ ከቤተሰብ እስከ አገር ድረስ እና የኔ ብርቱ፣ የኔ ጠንካራዎች፣ እግዚአብሔር በረዳችሁ አቅም እየበረታችሁ ነገር ግን እኛ ስጋ ለበስ እስከሆንን ድረስ ስጋችሁንም በጣም ማትጎዱ ለምን ድክመት ይመጣል። ለጸሎት መቆም ትዝላላችሁ። ለስግደት አቅማችሁ ይዝላል። ምክንያቱም ምግብ ካጠራችሁ ብሉ። አሁን ወቅቱ ደግሞ የጾም ወቅት ስለሆነ የሮመዳን ትንሽ ስራ ስለሚከብድም ቁርስም በልታችሁ እንደገና ደግሞ አስራ አንድም ጾማችሁ አስርም ጾማችሁ ዘጠኝም ጾማችሁ ሰባትም ይሁን እንደ አቅማችሁ የግዴታ ይህንን አይባልም። ቢበረታ እስከ ዘጠኝ እስከ አስራ አንድ ጾም መልካም ነው። ካልሆነ ዘጠኝ በቂም የቅዳሴ ሰዓት። ስለዚህ እስከዛ ድረስ ጾማችሁ ምሳችሁን ድብቅ እያላችሁ ከአረቦቹ አይ ጾም ነው ብለን እንዴት እንበላለን እያላችሁ የምትገለማመጡ እንደምንም እየተገለማመጣችሁ ውሃ ራሱ መጠጣት ጉልበት ያገኛል። የሰው ልጅ ከደማነስ ከተለያየ ነገር ትከላከላላቸው። እኔ በጣም የሚጎዳይ እኔ የሚጎዳይ በጣም ውሃ አቅም ካላችሁ ችግር የለውም። ለቀንም ውሃ ለመጠጣት በጣም የሚጎዳይ ነበር እኔ እና ውሃ ለመጠጣት ሞክሩ

ጥቁር ስለሆንኩ ደስ ይላል። እውነቷ ነው እና ለማንኛውም እንግዲህ እግዚአብሔር ከሁላችሁ ይሁን፣ መድኃኒዓለም ያበርታችሁ፣ ኃይል ጉልበት ይሆናችሁ። እንግዲህ ያው በጾሙ ትላላችሁ እስኪፈታ ድረስ እንደምንም ታገሱ እና በርቱ እና ደህና ሁኑ፣ እንወዳችኋለን። እግዚአብሔር ከእናንተ ይሁን ኃይል ጉልበት ይሁናችሁ። መታችሁ ለሀገራችሁ አፈር በቅታችሁ ደግሞ ለመገናኘት ያብቃል። በተለያየ ሀገር ያላችሁ በአውሮፓ፣ በእንግሊዝ ከካናዳ ከሁሉም የምትደውሉልኝ ከአረብ ሀገር ከሁሉም ከዱባይ ከቤሩት ከየመን ልበላችሁ፣ ሁላችሁም ሀሳብ አስተያየት የምትሰጡኝ ችግራችሁን የምታካፍሉኝ ብዙ ነገር ብቻ የምናወራው በሙሉ እህቶቼ እግዚአብሔር ከእናንተ ይሁን፣ ወዳችኋለሁ። ሰላም ሁኑ፣ ቻው።